እኔ አንተን ፈልጌ ካለሁኝ ግን በማግስቱ ሳይ ቪዲዮ ከሌላ ሰዎች ጋር ምናምን እየሰራት ነው ሁላ እና ይርም ይላሉ ምናምን። ብቻ የሆነ የሚደብር ሙድ ውስጥ ገባሁኝ። እንዴ ማለት ለምንድነው ያመንኩት ሰው በሙሉ የሚከዳኝ ምናምን ያልኩት። እንዴ ማለት ነው ለምንድነው፣ በቃ ይሄ ወንድም ይሆናል ምናምን ብዬ የምቀርበው ሰው በሙሉ እኔ ሰው አይወጣልኝም እንዴ ለምንድነው ሰው የሚከዳኝ ምናምን ብዬ በቃ ደበረኝ። ረሩታ ረሩታ ረሩታ ምን ይሻልሻል ረ ምን ይሻልሻል ቦጋሌ ሙት ምን ይሻልሻል ግን እንዴ ምን ይሻልሻል ወይኔ በስመ አብ ወልድ አረ የምር ብሰይ ብሰይ መብሰል ሞክሪ ሩታ መብሰል ሞክሪ የማይባል ነገር ነው ምትይው የማይባል ነገር በቃ እዚያም ገብታችሁ ትክክልነሽ እዚያም ገብታችሁ ሩታ ትክክልነሽ እዚያም ገብታችሁ ትክክልነሽ እያላችኋት ልጅቷ ጡስ ያለ ነገር ውስጥ ናት በቃ የሆነ ዝም ብላ ነገር ማብሰልሰል ውስጥ ቢያንስ እስከምትወልጅ ረፍት አድርጊ ሩታ ወይ ደግሞ በራስሽ ቻናል ነይ በቃ እኔ እኮ ማለት ነው የሚጠሯት ሰዎች ሁሉ ሲጀመር ከሩታ ጋር የሚሰሩ ሰዎች ሁሉ በራስሽ ቻናል ይህ ቪዲዮ ልቀቂው አይሏትም ይህ ቪዲዮ በራስሽ ቻናል ይለቀቅ እንኳን አይሏትም እኮ ሲጀመር ማለት ነው መጠቀሚያ ነው የሚያደርጉች መገልገያ ነው የሚያደርጓት በነገራችን ላይ ለምን የማንም መገልገያ ትሆኛለሽ ሩታ በመጀመሪያ ደረጃ? ሲቀጥል ደግሞ እንዴ፣ አረ፣ አረ በስመ አብ ማለት እንዴት ነው? እዚህ ጋር እኔ የምቀርባቸው ሰዎች የግዴታ ከአብርሽ ጓደኞች ጋር ወይም ደግሞ አብርሽ ጋር መገኘት የለባቸውን ብለሽ ሰዎችን መውቀስሽ፣ ይሄ በጣም ሞራልሽን ዝቅ እያደረግሽ ነው ሩታ የሆነ ራስሽን እያወረድሽ ነው። ሩታ አይባልም በቃ እንዴ ምንድን ነው አይባልም? የምር አይባልም። ወኔ ጉዴ ማለት በቃ። እኔ የምለው ነገር ወይ ደግሞ ማለትም እሷ የምትለው ምንድነው በቃ ከእኔ ጋር ያሉን የሚስጥሬን ማወራቸው ሰዎች፣ እንዴ ከቤላ ትማሪም እንዴ ከሌሎች አትማሪም እንዴ ሩታ። ይህም ሰው ነገ ያንች ረብስ ልጅቷ ምንሆና ነው ግን የምር መከሯት ቤተሰብ ምን ሆና ነው? እኔ ግራ የሚገበይ ነገር ምን ሆነሽ ነው ሩታ? ለምንድን ነው አንደኛ የራስሽን ሚስጥር ላገኘሽው ሰው ሁሉ ምታወሪ? በቃ የራስሽ የራስሽ ሚስጥር የራስሽ ነው። እንዴ አንቺ የታመምሽውን ሕመም ማንም ሊታመምልሽ አይችልም፣ በመጀመሪያ ደረጃ አንቺ የታመምሽውን ሕመም ማንም ሊታመምልሽ አይችልም፣ በመጀመሪያ ደረጃ በሁለተኛ ደረጃ ደግሞ በቃ እኔ ሚስጥር የነገርኳቸው ሰዎች የእኔ ብቻ ናቸው ብለሽ አትመኝ። በቃ ሞኛ ትሁኝ የኔ ብቻ ናቸው። እየቀረበሽ ሁሉ ትክክል ነው አትበይ ሩታ ትክክል ነው አትበይ። እንዲ አቤላ የእኔ ነው ስትይ ነበር አደለ? ሻ አቤላ ተገለበጠ። ሌሎች ብዙዎች ርቃዎች ብዙዎች ክዱኝ ላለች አልሻ አይደላ? ስለዚህ ከነዚያ ለምን አትማሪም አንቺ? ሩታ ከነዚያ ሰዎች የማትማረው ለምንድን ነው? እንዲህ ለምንድን ነው ከነዚያ ሰዎች ማትማረው? ከበፊት ሰዎች ለምንድን ነው የማትማሪው? ሚስጥርሽን ነግረሻቸው ሚስጥርሽን፣ የጓዳሽን ሚስጥር፣ የባልሽን ሚስጥር፣ የራስሽን ሚስጥር ይሄ እንደዚህ ነው ብለሽ ነግረሻቸው፣ ተገልብጠው አዳምጠውሽ፣ አዳምጠውሽ፣ ለምን ተገለበጡብሽ? ለምን? ከዚህ መማር አለባት ሩታ፣ ከዚህ ከነዚህ ከነዚህ ሰዎች መማር አለብሽ። የቀረበሽ ሁሉ ወንድምሽ አይደለም። ያዘነልሽ፣ ያዘነልሽ መስሎን ከሩታ ጎንነኝ ያለሽ ሁሉ ከአንቺ ጎና አይደለም። ይህን ማወቅ አለብሽ። ይህን እንድታውቅ አድርጓት። ኦዲየንሶስ፣ ዝም ብላችሁ እዚያ ጋር ገብታችሁ የቆመችለት ከአብራ የቆመች ሁሉ እከሌ ሰው ወንድሟ መከታዋ አትበሉ አትበሉ። እንዴት ትናንት አቤለን መከታዋ ስትሉ ነበር፣ አሁን አይደለም። ሌሎችም አሉ፣ ብዙዎች ከጎኗ ነበሩ። እነክ ያለው ልሽ ሲሏት ነበር፣ ስንቶች ያለው ልሽ ሲሏት ነበር። ለምን ተዋት? ሚስጥሯን ከሰሙ ከሰሙ በኋላ በቃችን፣ እንደዚህ ናት ብለዋት ነው የሚርቋት። ገባችሁ? በቃች የተፈጥሮ የሆነ ነገሯ ነው ብሎ ነው የሚርቋት። አይ ገባችሁ? የራሳችሁን ሚስጥር ይዘው ነው ትተዋችሁ የሚሸሹት ሰዎች እንዴ። በዚያ ላይ ደግሞ ሩታ፣ ሲጀመር ሰዎችን ከሰዎች ለመነጠል ጥረት አታድርጊ። እኔ ጋር የቆማችሁ ከከሌ ጋር መቆም የለባችሁም፣ አይባልም፣ አይባልም በጭራሽ ማለት ነው። ይሄ ነውር ነው፣ በጣም ነውር ነው፣ በጣም ነውር ማለት ነው። እንዴ ያ ሰው እኮ ተሳቁ ማለት ነው። በቃ የግዴታ ሳይፈልግ እዚያኛው ጋር ጠበኛ ይሆናል። እዚያኛው ጋር ፍቅር ይመስላል። እዚያ እያስመሰለ ከአንቺ ጋር መኖር እኮ ይችላል። እያስመሰለ ያንቺን ህ እያለ ሊሰማሽ ይችላል። ልክ እንደ ቤላ መጨረሻ ላይ ሁሉንም ህ ስልሽ ነበር። ነገር ግን ትክክል አይደለሽም ይልሻል። የሆነ ጊዜ መጣው አንቺ ሙሉ ለሙሉ ስህተት አለብሽ ይልሻል። የሆነ ጊዜ መጣው። ስለዚህ እንደዚህ የሚሉሽን ሰዎች አንቺ፣ አንድ ከራስሽ ጋር መሆን ካለብሽ ከራስሽ ጋር ነው። ሁለት የራስሽ ቤተሰቦች ጋር ቤተሰቦች ከምትያቸው ሰዎች ጋር መሆን ካለብሽ ቤተሰቦች ከምትያቸው የራስሽ አካል ከሆኑ ሰዎች ጋር እንጂ ዝም ብለሽ በየማያም ሲመጣና ዞ ይዞሽ ሩታን ያለውልሽ ምንድነው ነው ችግር ሲልሽ፣ ትለፈልፊ ትለፈልፊ፣ ትነግሪ ትነግሪ እና ከዚያ በኋላ ሲሸሾሽ የሆነ ቴሽን ውስጥ ትገቢያለሽ። እንደዚህ ያልኩትን ሚስጥር ተናግሮብኝ ይሆን ሩታን እንደዚህ ያለች ብሎ ተናግሮ ይሆን እያልሽ ከዚያ ይከዱኛል። ለምን ይከዱሻል? ለምን ከዱኝ ብለሽ ራስሽ በእነዚህ ሰዎች ትምህርት መውሰድ አለብሽ፣ መማር አለብሽ፣ ከእነዚህ ሰዎች መራቅ አለብሽ። አለቀ በቃ። እንዴ ለራስሽ ጊዜ መስጠት አለብሽ። ምንድን ነው በየቱ ቤቱ እየዞርሽ ወይም በየቱ በሩ ቤቱ እየዞርሽ? እንዴ ራስሽን ዝቃት አድርጊ። ሩታ ከብርሽ ጋር ቁመዋል፣ ጠላቴ ናቸው። ካቤላ ጋር ሆኗል፣ ጠላቴ ነው አይባልም። ኖር ነው ይሄ። የእናት አባትሽ ልጅ ከሌላ ሰው ጋር አንቺ ጋር ሁና ሌላ ሰው ጋር ወይም ከአንቺ ጠላት ጋር ብትሆን፣ ለምሳሌ እንበልና የኔ እናቴ ወይ ደግሞ አባቴ የሆነ ጎረቤት ሰው ጋር ጠበኛ ናቸው እንበል በቃ የሆነ ጎረቤት ጋር ጠበኞች ናቸው። ከእነዚያ ጎረቤት ቤቶች ቤት እኔ አልቀርም። ምክንያቱም ይሄ እንዴት ነው የምትሉት? ይህ ደመቀባት ካልሆነ በስተቀር ወይም ደግሞ የሆነ ጥላቻ ያለበት ካልሆነ በስተቀር ለምንድን ነው ምን አደረጉኝ? ምን አደረጉኝ? ምክንያቱም እኔን ራሴን ለይተው የሆነ ነገር አላደረጉኝም እነዚያ ሰዎች ወይም በኔ አልመጡም። እነሱ የማይግባቡበት የሆነ ነገር ይኖራቸዋል። ስለዚህ ሩታ ደግሞ አንድና ብረሻ ያልተግባባችሁበት የሆነ ነገር አላችሁ ያልተግባባችሁበት ነገር አለ። ያንን መግባባት ስላልቻላችሁ በእናንተ ዙሪያ ያላችሁ ሰዎች ከአንቺ ጋር የቆሙ አብረሽ ጋር መቆም የለበትም። ሚስጥርሽን ለምን ትናገሪያለሽ እንዴ? ማን አስሯ አናዘዘሽ? ነገ ይታዘቡሻል እኮ ሁሉም፣ ነገ ይታዘቡሻል። የታዘቡሽ የታዘቡሽ፣ ለምን ሁሉ የሚከዱኛል እንደምትያቸው ለምን የሚከዱሽ ይመስልሻል እንዴ? የሆነ ጊዜ በቃ ቻመሏ ነው ብለውሽ ትተውሽ በሚሄዱ ጊዜ፣ ትተዋት በሚሄዱ ጊዜ ምን ትላለሽ? ከዱኝ ሚስጢሯን ትናገር ትናገር ትናገር ባሏን ታማላቸው ታማላቸው ታማላቸው እና አምታ አምታ ያንን ተሸክመው ዞር ሲሉ በቃ ይህን ይዘው ሄዱ ትልና ራሷን የሆነ ቴንሽን ውስጥ ታስገባለች። ራሷን ጭንቀት ውስጥ ታስገባለች። ራሷን ለምንድን ነው በዚህ ልክ የሚከዱኝ ትላለች። አንቺ የቤትሽን ገመና ወጥሽ ለምን ዝም ብለሽ በዙሪያሽ ላሉን ያለውልሽ ላሉሽ ሁሉ ሰዎች ትናገሪያለሽ? ለዚያ ነው ያንን ገመናሽን ስለምትናገሪ ወይም ደግሞ ሚስጥር የምትይውን ነገር ወይም እኔ ማውቃው የምትይውን ነገር ስለምትናገሪ ነው። ሩታ ስለምትናገሪ ነው። ሌሎች ሂደው ሲናገሩ ወይም ደግሞ ከአንቺ ሲርቁ በቃ ሚስጥሬን ወስደው እንደዚህ አሉ ብለሽ እንትን የምትይ ወይም ታዘውኝ ብለሽ የምትናደጅ። እረ ልጅቷ መቼ ነው ብልጥ የምትሆነው? ወይኔ ጉዴ! ምንም የሚፈጠር ምንም አንደኛ በቃ እኔ እንጃ ብሎ ያውቃል ወይ ማለት፣ አብርሻ ሁን እኔ ጋር የቆማችሁ ሩታ ጋር ቆማችሁ ለምን ሄዳችሁ ለምን ትታችሁ ሄዳችሁ ወይ ምናምን አዳምጡኝ ነው ቢል፣ ቢያንስ እንኳን አዳምጡኝ እኔም ትክክል። ሲወቅሱት አንገቱን ደፍቶ ዝም ነው የሚለው ምናምን። እንዴ ተይ እንጂ አክስቴ ተይ እንጂ፣ ኧረ ወይኔ በቃ ተሰመኝ ምናምን ያመንኩት ሁሉ ለምንድን ነው የሚከደኝ? የቀረብኩት ሁሉ ለምንድን ነው የሚከደኝ? ብዬ ከነከሌ ጋር ቪዲዮ ስትሰራ ከነገሬ ጋር እሺ፣ የግዴታ በቃ ከአንቺ ጋር የሚሰራ ከአንቺ ጋር ብቻ ነው መስራት ያለበት? ይህ ትልቅ ስህተት ነው። ዩቲዩበር የሆነ የትም ሊሄድ ይችላል። ነገር ግን የአንችን ምስጢር የመያዝ እና ለመያዝ ደግሞ እንግዲህ እሱን አንችንሽ የሆነ የልብ ጓደኛሽ ብለሽ መግባት ያለብሽ ስለዚህ በራስ መተማመኑ ሊኖር ይገባል ሊኖርሽ ይገባል በራስ መተማመን ማለት ደግሞ ሚስጥርሽን መያዝ ባልሽን ለሌላ ሰው አለማማት ነው ማለት ትዳሬን አጥቻለሁ እና ትዳሩን አጦ ደስተኛ የሚሆን ሰው ጤነኛ አይደለም ላልሽው እንግዲህ አንቺ ነሽ ትዳርሽን የፈታሽና ምንም ማድረግ አይቻልም ምንም ማድረግ አለም ሁሉ ይጨነቅ የተጨነቀልሽ ነው እንዴ በጣም ብዙ እያለቀሱልሽ ነው ባላቸውን በብርጭቆ እያሉልሽ ነው እያሉልሽ ነው እንዴ? የምጨነቁ ይጨነቁ። ሰው ሁሉ ለአንቺ ትዳር እንደተጨነቀ ቢጨነቀው ወይም ለእናንተ ለብርሽ እና ለሩታ ትዳር እንደተጨነቀ ቢጨነቀው ኢትዮጵያ ውስጥ የትዳር መፍረስ ሙሉ ለሙሉ ይጠፋ ነበር። ይጠፋ ነበር፣ ይጠፋ ነበር ማለት ማንም የሚፋታ አይኖርም ነበር፣ አይኖርም ነበር። በቃ ስለዚህ እናንተ ወዳችሁን ፈለጋችሁት ለፈታችሁት ትዳር ለምንድን ነው እንደ መንግስት የሚጨነቅልኝማ አትበሉ እንጂ ተው እንጂ ተው፣ ጥሩ አይደለም። ሩታ፣ ጥሩ አይደለም። ስለዚህ እሱ ያ የራስሽ አስተሳሰብ ነው ማለት ነው። ምክንያቱም ባንች ቤት እንግዲህ ቃላቶችን ወርወር እያደረግሽ ነው። ያው ምክንያቱም ደግሞ የአብርሽ ሲደሰት ትንሽ ይከፋሻል። ሩታ ምንም ማድረግ አይቻልም። ይከፋሻል፣ ይደብርሻል። ያ ማለት ትዳርሽን ማዳን የምትሽ የነበረው አንቺ ነሽ። ትዳርሽን ማዳን ያለብሽም አንቺ ነሽ። ማዳንም ካለብሽ አሁንም ቢሆን አረፈደም የሚገባሽ ከሆነ ማለት ነው። ማለትም ምን እያደረግኩ ነው? ምን እየሆንኩ ነው? ምን እየተካሄደ ነው የሚለው ነገር የሚገባት ከሆነ ለሩታ ገብቷት፣ አሁንም ልትመለስ ትችላለች ወደ ትዳሯ ማለት ነው። ምክንያቱም እንድትመለስ የሚያደርጋት ብዙ እድል ስላለ ማለት ነው። አለቀ። ከዚያ ውጭ ሌላው ማህበረሰብ ለምን እንደዚህ አልሆነም? ሌላው ሰው ለምን እንደዚህ አልሆነም? ለምን እንደዚህ አልተጨነቁልኝም? ለምን እንደዚህ አልተጠበቡልኝም? ለምንድን ነው እኔ ከማልፈልገው ሰው ጋር ቁመ ማያቸው? ለምን እነዚያ ሰዎችን በዚህ ሰአቱ የአንቺ ጓደኞች ነበሩ። አለቀ የእነዚህም ልጆች ጓደኞች ናቸው። በቃ አንቺ የምትያቸው ሰዎች ወይም ደግሞ የዜ ፈረንጁ ሌሎችም ጓደኞሞች ናቸው። ስለዚህ ጓደኞሞችን ከጓደኞሞች አትነጣጢ። ይሄ ጥሩ አይደለም፣ አትነጣጢ። ለምን ከሌ ጋር ቆምክ? ለምን ከሌ ጋር ቪዲዮ ስትሰራ የሆና ከዚያ ደበረኝ ከዚያ በቃ ከዱኝ አልኩኝ ምናምን። ምን አይነት አነጋገር ነው ረወይ፣ እኔ ምን አይነት አነጋገር ነው? ምን አይነት አባባል ነው? ምን አይነት ምን አይነት ውስጥ ነው የምትገቢ ሩታ? የምር ምን ሆና ነው ሩታ? ምን ሆና ነው እንዴ? በዙሪያሽ ያለውን ሰው ስንቱን ተጨቃጭቀሽ ትዘልቀዋለሽ? አንድ ሰው ለአንድ ቀን መጥቶ ሩታ ናት እንኳት እያለ የራሱን ቻነን ለማሳደግ የጮኸ ሲመጣ እየሺውና፣ ከዚያ በቃ ያ ሰው ያንቺ ነው ማለት ነው። ወንድምሽ ሆነ እህትሽ ሆነ ማለት ነው። አታስቢ እንደዚህ እንደዚህ አታስቢ ማንንም ማመን። በመጀመሪያ ደረጃ ሮታ ማንንም ማመን የለብሽ። ማንንም ማመን የለብሽ። ባልሽን ካላመንሽው አንቺ እንዴት ነው ሌሎችን ሰዎች ልታምኛቸው የቻልሽው? እንዴት ነው አምንሽ የራስሽን የጓዳሽን ሚስጥር ለሌሎች የምትናገሪው? ከዚያ ደግሞ ሸሸት ሲሉሽ ወይ ደግሞ ቴክስት አልመልስልሽ ሲሉ ለምን ጭንቀት ውስጥ ትገቢያለሽ? እንዴ ለምን ጭንቀት ውስጥ ለምን ትገቢያለሽ? ይሄ የራስሽ ስህተት ነው። ወይም የሩታ ስህተት ነው እንደኔ ሀሳብ ነው እንግዲህ እኔ የራሴን ሀሳብ ነው እያንጸባረቁ ራሴን ራሲን ከማስጨነቅ ሚስጥርን በራስ መያዝ ነው አንድ ምክንያቱም ነገ የሚሆነው ነገ የሚፈጠረው ምንም የሚታወቅ ነገር የለም። ትዝብት ነው የሚሆነው። እሷ አኮ ለባሏ እንደዚህ ናት፣ ባሏ አኮ ለሷ እንደዚህ ነው። ይሄ ነው ሊሆን የሚችለው ማለት ነው። ምክንያቱም እነዚህ ልጆች አይለያዩ በቃ አብርሽና ሩታ አይለያዩም። ስለዚህ ስለማይለያዩ በዙሪያ ላሉ ሰዎች ብቻ አንደኛ ጥንቁቅ መሆን ወይም ጠንቃቃ መሆን አለብሽ። ሩታ በቃ ለምንድን ነው እንደዚህ ያልሆነው? ለምንድን ነው እንደዚህ የሚሆኑት? እሱ ጋር ስለቆመ ለእኔ ጠላቴ ነው አትበይ። ይህ መሆን የለበትም። ይሄ ልጅ ልጅ ማለትም በቃ የልጅ ልጅነትም ያለበት አስተሳሰብ ነው ብዬ ነው ማስበው። ቤተሰብ የምር ልጅነት በጣም አለ፣ እኔ እንደማየው ማለት ነው። ልጅነት አይባልም። በቃ እንደዚህ አይባልም በቀላሉ አጭሩ በቃ አይባልም የማይባል ነገር ነው ሩታ እያልሽ ያለሽው ማለት ነው እና ይሄንን ነው ማለት የምፈልገው ማለት ነው ቤተሰብ እና ያው በመጨረሻ ማለት የምፈልገው ሩታ ወደ ራስሽ ተመለሽ ወደ ራስሽ ተመለሽ ከመጣሽ ደግሞ እንደኛ በራስሽ ቻናል ምን ነይ በራሰሽ በራስሽ ለለየት ያልባሉ ነገሮች ምን ነይ በቃ ይሄ የተለመደ ሁሉ የሚተለመደ ነገር ባትሆኚ ወይም ይዘሽ ባት መጭም መልካም ነው ብዬ አስባለሁ። ራስሽን ሪላክስ አድርጊ እስከምትወልጅ ድረስ። ከዚያ ውጭ ደግሞ እስከምትወልጅም ደግሞ ደበቅ ብለሽ ተቀመጭ እና ያው ዙሮ ዙሮ ከአንቺ ይልቅ እሱ ይቀርበናል ማለታቸው አይቀርም ብዙዎች። ምክንያቱም እሱ በአብርሽ ዙሪያ ያሉ ሁሉም የአብርሽ ጓደኞች ናቸውና፣ ዙረው አንቺን ነው የሚንቁሽ፣ አንቺን ነው ዙረው ነገ ማለት ነው። ይህም ልጅ ነገ ለመሄዱ ምንም ዋስትና የለሽም። ይህም ልጅ ነገ ሚስጥርሽን ሰምቶ ሰምቶ ከአንቺ ለመራቁ ምንም ዋስትና የለሽ። አለቅ በቃ ይሄ ነው ሊሆን የሚችለው ማለት ነው። ቤተሰብ ይሄ የኔ የራሴ አስተሳሰብ ነው ወይም ደግሞ ራስ በራሴ ሀሳብ ነው። ምክንያቱም ከማየው ነገር አንጻር ብዙዎች እርቀውኛል፣ ብዙዎች ክደውኛል። ከከዱኝ ጋር ቁመህ እንዳይህ ስላየውህ ደበረኝ አይባልም ማይባል ነው። በቃ ሌሎች ጋር ቪዲዮ ስትሰራ እየውህ ምንም አይባል። እኔን ብቻ እየጠራ ከኔ ጋር ብቻ ስራ እንዴት ነው? ረብስማ ጓደኞች ናቸው እነዚያ። በቃ መቆሙ ደግሞ ነውር የለውም። አርቀሽ አስቢ፣ ሩታ። ይህን ነው ማለት መፈልገው። ቤተሰብ፣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለው። ባይ ባይ።